ብትድን ተወዳለህን? በግብረ ሕማማት ሰሞን ላይ ይህ መጻጉዕ የተባለው ሰውዬ ትክክለኛ ስሙ ስምዖን እንደነበር አባቶቻችን አስቀምጠውላል። አእምሯችን ምጡቅ ነው፣ ስልጣናችን ረቂቅ ነው፣ ስለዚህ ከእኛ በላይ የለም ብሎ በትዕቢት የሚታበሉበት ፈተና አለባቸው። ወራዙት ጾራቸው፣ ፈተናቸው ዝሙት ነው። በወጣትነት ስጋ ኃይል የበረታበት የመንፈስ ኃይል ደግሞ የሚቀዘቅዝበት፣ ካልጠነከሩ የሚቀዘቅዝበት ሰዓት ነው እና ይህ ሰዓት የስጋ ፍላጎት ያሸነፋቸው ወጣቶች ለዝሙት የሚነሳሱበት የሚያነሱበት ሰዓት ነው። ሃሌሉያ በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች፣ የእናታችንን ቅድስት ድንግል ማርያም የአስራት ያደራ ልጆች፣ እስከ መስቀል ድረስ በወደደን ባያሉ በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን ቆያችሁ? እንደምን ስጠበቃችሁ? ይህ አራተኛው ሳምንት የመጻጉዕን ታሪክ የምንታርክበት እና በውስጡ ያሉ ምስጢራት የምንናገርበት ሰዓት ነው። መጻጉ የሚለውን ቃል ለማየት መነሻ የሚሆነን የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 15 ያለውን ኃይለ ቃል መመልከት ነው። መጻጉ ቀጥተኛ ትርጉሙ ጎባጣ ማለት ሲሆን አለቃ ኪዳን ወልድ ክፍሌ መዝገበ ቃላት ላይ እንዲህ ተከትቦ ይገኛል። መጻጉ ጎባጣ ወይም በደዌ ዳኛ በአልጋ ቁራኛ ተይዞ የነበረ ሰው ብለው አለቃ ኪዳን ወልድ ክፍሌ በመዝገበ ቃላት ከተበውልናል። ይህ በቤተክርስቲያናችን አራተኛ ሳምንት ስንመጣ ይህ ለአራተኛ ሳምንት እንዲደርስ ያደረገው ቅዱስ ያሬድ በጾመ ድጓው ላይ ዘወረደ፣ ቅድስት፣ ምኩራብ ብሎ መጻጉዕ ይላል ከዛም እያለም የሚቀጥሉ ስምንት ሳምንታትን ሰይሙልናል። ለዚህ መነሻ የሆነን ታሪክ የተከተበው በዮሐንስ ወንጌል ምዕራፍ አምስት ስለሆነ በዮሐንስ ወንጌል ምዕራፍ አምስት ላይ መተርጉማነ ወንጌሎቹ ሲያስቀምጡ፣ አባቶቻችን ሊቃውንት እንዲህ ብለው አስቀምጠውልናል። መጻጉን ሲያስቀምጡ መጻጉ ሲባል በሽተኛው ሳይሆን የበሽታው ብዛት ቆይታን ያሳያል። ከአንድ ዓመት በታች የሆነ ህመም በሽታ ብለው ጠርተውታል። ከአምስት ዓመት በታች የሆነውን ህመም ደግሞ ድዊ ደዌ ይሉታል። በሽተኛውን ደግሞ ድዊ። ከአምስት ዓመት በላይ የሆነውን ደግሞ መጻጉዕ ብለው ጠርተውታል። በዮሐንስ ወንጌል ላይ እንደተከተበልን ታሪክ ይህ መጻጉዕ የተባለው በሽተኛ አልጋውን ላይ ተኝቶ 38 ዘመን እንደተኛ ይነገራል። ተከትቦም ይገኛል በግብረ ህማማት ሰሞን ላይ ይህ መጻጉዕ ተባለው ሰውዬ ትክክለኛ ስሙ ስምዖን እንደነበር አባቶቻችን አስቀምጠውልናል አስቀምጠውልናል። ይህንም መነሻ አድርገን ይህንም መነሻ አድርገን ስንነሳ ጌታችን በዓለ ጴንጤቆስጤን ለማክበር ወደ ኢየሩሳሌም ገባ። ከዛም ቤቴሳይዳ በምትባል ቦታ መጠመቂያ በነበረችበት፣ ያች መጠመቂያ በጠቢው ሰለሞን ጥበብ ውሃ የተከማቸባት አምስት እርከኖች ያሉባት ቦታ ነበረች። በዛም በመላኩ ኃይል በአመት አንዴ ይናወጣል። ቀድሞ የገባው ሰው ከደዌው ከዳኛው ይፈወሳል፣ ይድናል። ይህንን ሳምንት ስናወራ ስንናገር አብልጦ ጌታችን አምላካችን መድኃኒታችን በቀዳሚ ሰንበት ብለን በምንጠራት በቀደመችዋ ሰንበት ከደዌ ያዳናቸው ብዙ ገቢረ ተአምራት ያደረገባት ቀን ስለሆነች፣ በዚህ ቀን በኋላ ላይ ጌታ ለስቅለት ካበቃ ወይም አይሁድ ምክንያት ይሹበት ስለነበር፣ አንደኛው ሰንበትን ሽሯል ነው እና ሰንበትን ሻራ ያስባለበት ሀሳብ የሚነሳው በዚህኛው ቀን ነው። አንደኛው የመጀመሪያው እንደውም የሚያደረገው የመቶ አለቃውን ልጅ ያዳነው በሰንበተ ነው የሚለውን ታሪክ ያነሳል። የማቴዎስ ወንጌል ምዕራፍ ስምንት ላይ የተቀመጠውን ታሪክ ማለት ነው። በዚህ በመጻጉዕ ሳምንት ቤተክርስቲያናችን የምታስበው በሙሉ በደዌ የተያዙትን በሽታ ተይዘው የነበሩትን እንዲሁም ብዙ ምሕረት የተደረገላቸውን ሰዎች እያነሳች በዚህ ሳምንት ታስባለች። በስርዓተ ቅዳሴዋ ላይ የምታውጀው የምትናገረው በዚህ ሰሞን የነበሩ ክርስቲያኖችን፣ አይሁዳውያንን በደዌ ዳኛ ተይዘው ጌታችን አምላካችን ኢየሱስ ክርስቶስ በሟለ ስብከቱ ወይም በዘመነ ስጋዌው ያዳነውን ገቢረ ተአምራት የሚነሳበት የሚነሳበት ነው። እንዲሁም ሽባ የነበረውን ሰውዬ የተረተረበት ፈውስ የሰጠበት የማርቆስ ወንጌል ምዕራፍ ሶስት ላይ የምናገኘው ታሪክ ነው። ይህም በዚሁ በሰንበት እንደነበር ነው እንዳለ። ይህን የበሽታዎችን በሽተኞችን ያዳነበትን ሳምንት ነው መጻጉዕ ብላ የምትሰይመው። ለዚህ መነሻ ይሆን ዘንድ ግን በጾመ ድጋው ላይ ቅዱስ ያሬድ አምላኩ ሰላዳም ወይም የአዳም ፈጣሪው ብሎ የመዝሙር መነሻ አድርጎ ኃይለ ቃል አስቀምጦልናል። ለእያንዳንዱ ሳምንታት ቅዱስ ያሬድ የመዝሙር መነሻ አስቀምጧል። ለዚህኛው ግን ያነሳው አምላኩ ሰላዳም የአዳም ፈጣሪው ብሎ ክርስቶስ በምድር ሲመላለስ የፈወሳቸውን ሰዎች ስም እያነሳ እንዲሁም ክርስቶስ ያደረጋቸውን ገቢረ ተአምር እየተናገረ ስለ እርሱ ምስጋናን የሚያቀርብበት ትልቅ ሳምንት ነው። ትልቅ ሳምንት ነው። ይህ በቤተ ሳይዳ አምስት እርከኖች ያሉባት ነች። ምስጢራዊ ፍቾዎች አሏት። ቤተክርስቲያን የምሳሌ ባለቤት ናትና እና መሰላት አስቀምጣለች። መላኩ የካህናት ምሳሌ ውሃው የጥምቀት ምሳሌ አምስቱ እርከኖች የአምስቱ አማደት ምስጥራት ምሳሌ። እንዲሁም ደግሞ አምስቱ የአምስቱ እርከኖች ድጋሚ የጾታ ምእመናን ምሳሌ አድርጋ ቤተክርስቲያናችን መስላ በዚህ ሳምንት ያሉትን ህመምተኞችን ታደርላለች። እንዲሁም እነዚህ አምስቱ ጾታ ምእመናን የሚባሉት አንደኛ አይሩግ፣ ሁለተኛ ወራዙት፣ ሶስተኛ አንስት፣ አራተኛ ካህናት፣ አምስተኛ መነኮሳት። እነዚህ የእያንዳንዱ የየራሳቸው ፈተና አለባቸው፣ የየራሳቸው ፈተና አለባቸው። አይሩግ ፍቅራን ንዋይ ያሸንፋቸዋል። የገንዘብ በስተርጅና ገንዘብ እንደፈለጉ ተሩጦ አይገኝም እና ፍቅረ ንዋይ ያሸንፋቸዋል። ወራዙት ጾራቸው ፈተናቸው ዝሙት ነው። በወጣትነት ስጋ ኃይል የበረታበት የመንፈስ ኃይል ደግሞ የሚቀዘቀዝበት ካልጠነከሩ የሚቀዘቀዝበት ሰዓት ነውና ይህ ሰዓት የስጋ ፍላጎት ያሸነፋቸው ወጣቶች ለዝሙት የሚነሳሱበት የሚያነሱበት ሰዓት ነው። እንዲሁም አንስት ደግሞ በምንዝር ጌጥ በጌጥ የሚፈተኑበት ፈተና አላቸው ጾር አላቸው። እንዲሁም ካህናት ካህናት ደግሞ ጾራቸው ትዕቢት ነው። የካህናት ጾር ትዕቢት ነው። አእምሯችን ምጡቅ ነው፣ ስልጣናችን ረቂቅ ነው ስለዚህ ከኛ በላይ የለም ብሎ በትዕቢት የሚታበዩበት ፈተና አለባቸው ካህናት። እንዲሁ መነኮሳት ደግሞ ፈተናቸው ስስት ነው። ምንድነው? ለምን ቢሉ የነሱ ስስት ደግሞ ሁሉን በፈለጉት ሰዓት ማግኘት አይቻላቸውምና በዛ ይፈተናሉ። ስለዚህ በዚህ በመጻጉ ሳምንት የምታነሳው ቤተክርስቲያናችን፣ ሰው ካለበት ፈተና ራሱን ገትቶ ራሱን ገጥቶ በቅድስት ቤተክርስቲያን በአጽዋም እንዲመላለስና በስግደት እንዲበረታ ነው። ይህ የመጻጉዕ ሳም ነው። መጻጉዕ ከደዌው ሲነሳ ጌታችን አምላካችን የጠየቀው አንድ ነው ጥያቄ ነው። ልትድን ተወዳለህን? ልትድን ተወዳለህን ነው ያለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አሁንም ለልጆቹ ለእኛ ልትድኑ ትወዳላችሁ ነው። በነጻ ፈቃዳችን ያድነናል። ካልፈቀድን አልፈቀድንም ለድህነታችን ምክንያት ጌታችን አምላካችን ከኛ ይሻል። የሚድን ሰው ደግሞ በቅድስት ቤተክርስቲያን ተሰብስቦ ይገኛል። ለመዳን ደግሞ በማየ መጠመቅ በጥምቀት፣ በነሳ በመላለስ በቅዱስ ቁርባን መታተም ያስፈልጋል። ወጣቶች አብልጠን በሃይማኖት ተግተን ስጋ ፍላጎታችንን ገትተን በቤተክርስቲያናችን እንድንመላለስ አምላካችን ቅዱስ እግዚአብሔር ይፍቀድልን። ሃሌሉያ ደብረ